እንዴት ናችሁ? ሰላም ነሽ ወይ? ደህና ናችሁ አሉ። እግዚአብሔር ይመስገን። የእኛ ቆንጆ የድራማው ድምቀት እንዴት ነሽ አንዬ? እንዴት ነሽ ደህና ነሽ? አለሁልሽ። ስወድሽ እኮ ለባችሁ። እኛ ዚህ እንቃጠላለን፣ አንዳንዴም ከካሜራ ጀርባ ሳዩን። አሁ ላና ቦታ ስጪ፣ ስጧት እንጂ እንዴ። ወይዘሮ ባዮሽ እየተፈነቻት ነው። አይሻ ግን የምር ማለት ነው። ወይዘሮ ሜላትና ሀና ዝምድና አላችሁ? መሳሰላለ የሆነ እንትናችሁ ይመሳሰላል። አንቺ እውነተኛ እናት አውቃታለሁ፣ ግን የሆነ እንትናችሁ ይመሳሰላል። ማዘርሽንማ አውቃታለሁ፣ ቆንጅዬ እናት አለች ፊታቸው አቀማመጥ ነው የሆነ እንትናቸው ብቻ ይመሳሰላል ከሀና ጋር አይመሳሰልም ቤተሰብ ይመሳሰላለሁ የምር የሆነ እንትናቸው ይመሳሰላል በጣም አሁንማ ይረጋገጣል በምርመራ ወይዘሮ ባዩሽ ካልቀየረችው እርግብ ናት። ልጇ እርግብ አይደለችም አንዬ ናት። በዲኤንኤ ይታወቃል አንቺ ካልቀየርሽው በስተቀር ይሄ ልትቀየር እኮ ዳርዳር እየሄደች እኮ ነው አና ልትቀየረው እኮ ነው። ግን ባዩ፣ እኔ ግን ግርም ያለኝ ነገር እንዴት ነው ያወቀቻት የሚለው ነገር መልሶ አይደለም ማዘሯ ማዘሯ መልሶ አይደለም ግን ግን ለራሴ ጥያቄ ሆነብኝ እንዴት ወይዘሮ ባየሽ እንዳወቀቻት በትውስታውን አላሳዩንም እኮ እንዴት አቃ እንዴት ሁሉ ነገር ሰረቀች ፎቶውንም መስቀሉንም፣ እንዴት የሰረቀችውን ፓርት እንዴት አስታውሳ አላሳየችም የሚለው ለእኔ ጥያቄ ሆኖብኛል። ገና ይሆናላ ወንድራ አስታውሳ አላሳየችንም። ትውስታው ገና ይሆናላ። አለ ድራማው እንድብራዘ መስቀል እኔ በኋላ እንዲያሳዩን ይሆናላ። ግን ወይዘሮ ባይሽ በጣም ጎበዝ ናት ጌታ እግዚአብሔርን አደንቃታለሁ። ሰላም ሰላም፣ ወይዘሮ ሚላክ የሚሰጣትን እንትን በቃ በእንትን ነው የምታጠናቀው ማለት። እንዴት ነሽ? እንዴት ነሽ? ደህና ነሽ? ደስ ብሎኛል። በጣም አደንቅሻለሁ በጣም እወድሻለሁ። ወይዘሮ ወይዘሮ የሚላትም ሁላችሁም ሁላችሁንም የምንወዳችሁ ናቸው። ታውቂ ምን አለብሽ አንቺ ወይዘሮ ባይሽ በኮሜንቱ ነው የምትስቀው። አናናት አስከፊያት እያሉሽ ነው ወይዘሮ ባይሽ ዩቱብ ላይ ያለ አንዬ ወይዘሮ ባዩሽ እና ጠላትሽ፣ እሷ ጋር አትጠጊ ትባያለሽ። ጥራሽ ደግሞ ማዳት ወይዘሮ ባዩሽ ደስ ይላል ይላል። እማንተ ሳቁኛን አቃጥኑን ወተት የሌለበት ነው ያለችው። ቤቲ ፆም ነው። ወተት ቢኖርም ፆም ነው። አዲስ አበባ ጣረ ቆየሁ አትቀጣም። ወይዘሮ ባዮሽን ይዤ ወተት እንድትገዛለኝ ነው የማደርገው። ጠጓራዬን እንድታጥብልኝ ማለት ነው። ገና እንድታድስ። ለምን ላሚቷን ከነነብሱ አትገዛልሽም? ወተቱ ቀርሶ የፊልሙ ላይ ግን ለምን እንገዛቸዋለን ወተት ግን በቃ አንደኛ ላይ ነው ሰጣትን በድል ነው የምታጠናቀው ያለ ፍራቻ በቃ አዎ ጎበዝ ናት ካምር የምር አንቺውን በዚሁ አጋጣሚ በጣም ነው በቃ ትወናሽ ነኝታ ቃላት የለኝም ለመግለጽ በዚሁ አጋጣሚ ምናሴን ደግሞ በጣም ጥሩ ልጅ ነህ በሉልኝ አረ እሱ ደግሞ ይለያል። ዘው ባህሪው ጭምር ሆነ ይሁን በቃ ሁሉ ኮታ ያይሽ ማለት ነው። ምላሴን ትመርዘዋለች። አሁን ይቁራ እንደው የሚገርመን ከሰበት እየሰራች ኮንዳስ አጥቀየሪው እሷ ደግሞ የኖላዊ ከጀርባ የምትሰራ ልጅ ነች። በጣም ጎበዝ፣ ጠንካራ ይቅርታ ትባላለች። ፕሮዳክሽን ማናጀራችን ነች። ዋው ታውቃለች ትባላለች ብዙ ትልልቅ ስራዎች የምትሰራ ልጅ ናት። ከጀርባ እኛ እንደዚህ አእምሮ እንዲታይ ከሚያረጉት ሰዎች አንዱ እሷ ነች። ሰላም በያቸው በስርዓት ቤተሰብ። ሁላችሁም ግን አንድ አይነት ናችሁ፣ ቤተሰብ ነው የምትመስሉት። ኔትዎርክ በጣም እያስቸገራቸው ከሆነ ተባባዶ እኮ ነው፣ ግን የምር ንገሪኝ እስኪ ነው